የቁርአንን አንገብጋቢነት ህይወታችን ምን መምሰር አለበት፣ ቁርአን እንዴት ነው በህይወታችን ላይ ሰርጾ የሚላበሰው የሚለውን ነገር እያየን ያለ ነው። በቁርአን ስር፣ በዚህ ርዕሰ ስር ደግሞ ስለ ፍትህ በተከታታይነት ከሼኻችን ሸይኽ ኑረላህ ሃሚዲን ጋር እያየን ነበር ያለ ነው። ፍትህ ምን መምሰር አለበት የሚለውን ካየን በኋላ እያንዳንዱን አንድ ሁለት ሶስት እያልን እንግዲህ ፍትህ በፍርድ ላይ ደግሞ ፍርድ እንዳይጓደል እንዳይዘነፍ ምን መምሰል አለበት የሚለውን እያየን ነበር ባለፈው ያቆም ነው። ሰው የሚኖረው ከሰው ጋር ነው። ግብረ ገብ እንዲሆን ፍትህ እንዳይዘነፍ እንዳይበዳደል፣ በራስ ላይ እንኳን ቢሆን ፍትህ መስፈን አለበት። በራሳችን ላይ እንኳን ቢሆን ሐቅ መመስከር አለብን። ሐቅ መውጣት አለበት። ፍትህ መስፈን አለበት ማለት ምን ማለት ነው የሚለውን ከሸኻችን ጋር የምናይ ይሆናል። ሸይኽና ሸይኽ ኑረላህ

በቤተሰቡም ይሆን በሚፈርድበት እሱ የሚያከብረውም ይሆን እሱ የሚወደውም ይሆን በራሱም ላይ ቢሆን ፍትህ መስፈን አለበት፣ ግዴታ ነው የሚል እየተመለከትን ነበር። እየነበር ነው። ይህም በተመለከተ አላሁ ዐዘወጀል ቃዲ ላይ

አምጡልኛሉ እና አዘዙ። እዚያ ትእዛዝ ላይ ደግሞ ጨምረው ምን አዘዙ? እንትኖቹ ግመሎቹ ውስጥ ደግሞ የተፈቀደለት ሰው ወይም የተጠራ ሰው እንጂ አንድም ሰው ያለ ፍቃድ እንዳይገባ አሉ፣ ሲመድቡ ማለት ነው። ይህን ትእዛዝ አስተላለፉ በሁጥባ አማካይነት ነው ያስተላለፉ። ትልቁ የማህበራዊ መገናኛ እንትናቸው ሁጥባ ነው። ሁጥባ ትልቅ ሚና ይጫወታል ኢስላም ውስጥ ማለት ነው።

ከፍ አድርገው የሚመለከቱት ምናሉ ሉ እስተቂድ ና ተበቀለኝ፣ ቅድም የገረፍኩህን ሰላም አሉ። ነገር ግን ጥሩ አማካሪ መኖር እንደገና ነገራቶችን በጀዋኒቦችን አቅጣጫዎችን ወደፊት ምን ያመጣል የሚለውን ነገር የሚያይ መኖር ይጠቅማልና፣ እሳቸው እለቱን ያለውን ያ ዑመር ምን አሉ? ላ ላ አስተቂድ አሉ። ይሄ ሰው ከአንተ አይበቀልም። ወላ ተጃልሃ ሱነተን ይችን አሰራር ደግሞ ሱና አታደርጋት

ከሊፈቱ ረሱሉላሂ እስተቅዳመች ያንን ተራሰው ማለት ነው። ወላተጃሉ ሐሱነተን ሱና አታደርጋት የሚችልም አሉ አቡበክር ታዲያ ምን አሉ እዚህ ቦታ ላይ አሁንም ታሪክ ሊረሳው የማይገባ ፈመሊ ሚን አላህ የውም ማለት ለኔ ማን ከአላህ ሊያድነኝ የሚችለው ማነው? መተኸዋል፣ ገርፋኸዋል ብሎ ሊከለክልልኝ የሚችል ማን ነው? ረቶ እኔ እዚሁ ዱንያ ላይ ልገረፍ ክብሬ ቢጠስገልስ እያየ ያንተ አማላጅነት የዛን ቀን ነጃ ያወጣኝማና ለ የቅያ ማለት ከአላህ ሊያድነኝ የሚችል ተወኝ በካሃለት ስብሓነላህ። ያኔ ዑመር ምን አለ? አርህ አላቸው። አይ አስደስተው አስደስተው፣ አሁ እርግጥ ለአላህ ኃላፊነት ወስጄ እኔም የራሴን አላቅምና ግን አርድሂ አስደስተው። አቡበክር እንደገና ኸዳማቸውን ጠሩና ሂድና የተሟላ ራሒላ ግመል የተጫነ ከነጭነቷ

ስራ ላይ ዋለ ማለት ነው። ወላሂ ሸይኽና ጀዛኩሙላህ ኸይር ባረከላሁ ፊኩም። እንደው እንሻአላሁ ተዓላ በጣም ጠቃሚና ና አስፈላጊ የሚባል ነገር ነው የነገራቸውን አቡበክር ስዲቅ ከሌሎች ብዙ ጊዜ እንደው ከታሪክ ሲታይ ሲነበብ፣ ወይም ቅሷቸው ሲሰማ ለየት የሚያደርገው ነገር የሰማው ነገር መልሰ ስትሰማው እንደ አዲስ ነው። ልብን የሚነካው የሚማርከው፣ የሆነ ስብዕናቸው ነፍስያቸውን ያሸንፉበት ራሳቸውን የገቱበት ሁኔታ የሚሰጡት እንትን በጣም የሚገርም ነገር ነውና፣ አሁን እንደው ሼካችን ቢላ አለይኩም አሁን እንደው ባለው ዋቅያ አሁን ያወራችሁት ነገርና ተጨባጭ ላይ ያለውን ነገር ስንመለከት ስናይ አንድ ሰው የዓለሚቱን አንድ ሶስተኛ እያስተዳደር የሙስሊሞች ኸሊፋ ሁኑ አንድን ሰው ድንገት በገምር መታሁ ብሎ ናና ግረፈኝ ለዛው ማህበረሰቡ እያየ የእርዳቸው ጉዳይ የክብራቸው ጉዳይ ሳያሳስባቸው ሚንበር ላይ ቁመም እኮ ከተሳሳት አስተካክሉን፣ አርሙን እያሉ የሚሰብኩበት የነበረ ያ ወርቃማ ዘመን አልፏልና አሁን ደግሞ ያለውን ተጨባጭ ሲታይ፣ ውድ ወንድሜ እህቴ፣ አላህ ስብሓንሁ ወተዓላ በስርህ ሰዎችን ያደረገ ኒዕማውን ያዘነበብህ ያዘነበብሽ፣ ሰራተኞቻችን በስራችን የያዝን እንዴት ነው እኛሳ፣ ፍትህን ለማስፈን ምን ያክል ነው የምንጨነቀው? አቡበክር ረዲየላሁ አንሁ አርዳ እንደዚህ ካሉ አስር ሰራተኛ ካለው እኮ ከአስሩ መካከል አንዱ ሊሆን ይችላል ቂም ያልያዘበት። አብዛኛውን አስቀይሞታል፣ በድሎታል፣ ገንዘቡን በሰዓት አይሰጠውም፣ ዒርዱን አይጠብቅለትም፣ እሕትራም አያደርገውም። ብዙ ጎደሎ ነው ያለብን። ራሳችንን ልንመለከት ይገባል። ፍትህ የሚባለው ነገር ተቆጥሮ ተዘልቆ የሚያልቅ ነገር ሳይሆን ከሰሃቦች የህይወት ተሞክሮ ለናሙና ያክል በቀጣይ ክፍል እንሻአላሁ ተዓላ በሰፊው የምንመጣበት ይሆናል። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ሁላችንም ባለንበት የስራ መስክ፣ ባለንበት የስራ ሁኔታ፣ ባለንበት የቤተሰባችን ሰርክን ላይ ፍትህን ለማስፈን የነቢዩን ሱና በመከተል ቁርአንን አስተምህሮት በቀንጣጣችን ነክሰን በመያዝ አላሁ ስብሐነሁ ወተዓላ እንኳን እኔ ሐረምቱ ዙልመ ዓላ ነፍሲ፣ እኔ በራሴ ላይ በደልን እርም ማድረጊያለሁ እያለ

አሁን በዘመናችን ስለጠፋው ነገር ግን ሊጠፋ ማይገባ በቤታችን ሊገባ በስራ ቦታችን ሊገባ በመስሪያ ቤታችን አጠቃላይ፣ እንደ ሙስሊም፣ እንደ ሀገር፣ እንደ ማህበረሰብ ልንላበስ የሚገባው የፍትህ ጉዳይ፣ የእስልምና ዋናው አስተምህሮት ዳዕዋ፣ ሪሳላ መሰረት ስለሆነው ስለ ፍትህ ነው እያወራን ያለ ነው። ፍትህ እያንዳንዱን ቤት እያንዳንዱን ጓዳ እያንዳንዱን ቀዳዳ ይመለከታል። አላሁ ስብሓናሁ ወተዓላ እያንዳንዱ ምንሰራውን ነገር ይመለከታል ያያል። ከአላሁ ስብሓን ወተዓላ የሚደበቅ ነገር ምንስ አለ? እያንዳንዱ ምንሰራውን ስራ ረቂብና አቲድ በግራና በቀኝ ይጽፋሉ። አላሁ ስብሓን ወተዓላ ይመለከተኛል፣ ነገ ፍርድ አለ፣ ነገ አላሁ ስብሓን ወተዓላ ፊት መቆም አለ ብለን ሁላችንም ለፍትህ ዘብ መቆምና ወለው ዓላ አንፉሲና በነፍሶቻችን ላይ እንኳን ቢሆን ሐቅን እንጂ ለመመስከር ዝግጁ መሆን እንዳለብን ካለፉት ሐለቃዎች መሻይኾች ከዘረዘሩት ካነሱት ሐሳቦች በመነሳት ራሳችንን ዝግጁ ማድረግ ያስፈልጋል። ዛሬም በዛው በፍትህ ስር ነው እያየን ያለነው። በስራ ቦታ ምን ይመስላል ውሏችን? በሰዓታችን እንገባለን፣ በሰዓታችን እንወጣለን፣ ስራችንን በአግባብ እንወጣለን፣ አማናችንን እንጠብቃለን የሚለውን ነገር በሰፊው የምናይ ይሆናል። ስራ ቦታ እንግዲህ በሰዓት ገብቶ በሰዓት መውጣት ብቻ ሳይሆን የሻይ ሰዓት እየተባለ የሚሸራረፈው ደንበኛ ካስተመር ቆሞ አሁን የሉም እየተባለ የሚመለሰው በህይወታችን ያለን አላቃ። በማህበረሰባችን ላይ ያለው የመኗኗር ዘይቤ ቢታይ እያንዳንዱ ሰው ኃላፊነቱን እየተወጣ ነው ወይ በስራ ቦታ ብለን ስናይ ከስንት አንዱ ብቻ ሆኖ ይገኛል። በዚህ ዙሪያ ላይ እስልምና ምን ይላል?

ጊዜም ቢሆን ከመጠቀም ወደኋላ የማይላቸው ርዕሶች ናቸው። ወይ ይገዛል፣ ወይ ይሸጣል። በምትሸጥም ጊዜ ፍትሐዊነት ካንተ ይጠበቃል። በምትገዛም ጊዜ ፍትሐዊነት ካንተ ይጠበቃል እና ይህም በተመለከተ ሸሪዓ ምን አስቀምጧል? መጀመሪያ ቃኢሙን በይዕና ሽራ ቃኢሙን ዓላ ስድቂ ወልአማና፣ በእውነተኝነትና በአማና በታማኝነት ላይ የቆመ ነገር ነው። ወሸፋፊያ

ስትገዛም ሰዎችን ማታለል ይህንን ሐራም አድርጎታል። በጣም ሐራም አድርጎታል። ይሄውም ኢማም ሙስሊም የዘገቡት ሐዲት ላይ ነቢያችን ዐለይሂ ሰላቱ ወሰላም ምን ብለዋል? መን ሻ ፈለይሰ ሚና ያታለለ ያሞኘ ሰው ማሞኘት ያሞኘ ሰው ከኛ አይደለም። ሰዎችን እንደ ቂል አድርጎ የትኛውም ተአሙለ የትኛውም ከኛ አይደለም። ይሄ ቃል እኮ ቀላል አይደለም። ከነብዩ ካልሆን ከማን እንደምንሆን ግልጽ ነው። ሙስሊም ከሆንክ ሽ መስራት የለብህም፣ ሰዎችን ማታለል የለብህም። ያልሆነውን ሆነ በማለት አሁን ደግሞ የገበያ ዋነኛ ስልትና አንድ ሰው ነጋዴ ሊባል ዘንድ ማታለል የትልቁ መገለጫው እንደሆነ ነገር ተደርጎ መስፈርቱ ተደርጎ ነው የተወሰደው። ሰው በጣም እንደ ብልህነት እንደ እንትን እንደ ጮሌነት የሚታይበት ጊዜ ነው።

ተጥፊፍ ለሚያደርጉ ለሚያጓድሉ ሰዎች ወየውላቸው። ሚዛንን ሚዛንን ለሚያዛቡ ሰዎች ከሰዎች ላይ በሰፈሩና በመዘኑ ጊዜ የሚያሟሉ አንተ ቡላ እንጂ ምናምን እያሉ ወይም ደግሞ ሲሰፍሩ ራሱ የሰዎችን ሀቅ የሚወስዱበትን ለምሳሌ አሁን ወደ ሀገር ቤቱ ብንወስድ፣ ምናልባት ከተማው ላይ እንግዲህ ሚዛን ነው ያለው። ሲሰፍሩ ኩባያውን እንዴት እንደሚይዙ የመስፈሪያውን ዕቃ እንዴት እንደሚይዙ ራሱ የራሱ የሆነ ልምድ ያለዋል። እንትንም አለ እ መግዣና መሸጫ ኩባያ መግዣና መሸጫ አለ። ያ እንግዲህ ትርፍንም ታሳቢ አድርጎ ሊሆን ይችላል፣ የተስማሙበት ሊሆን ይችላል። ሲሰፍር ራሱ ሰውየው እየሰፈረለት እያለ በዚህ በዚህ የሆነ ያክል ብዙ ስለሚሰፍር እዚህ ላይ የሚይዘው ብዙ ሚዛኖችን እንደሚያመጣለት ያውቃል። በዚያ መልኩ ይሰፍራል የሚሸጥ ሰው። እንግዲህ በነዚህ ሰዎች ላይ የነቃ ሰው በጣም መከራውን እየበላ እጅህን ዝቅ አድርግ እንዲህ አድርግ

አኽላቅ ሙስሊሚን ሙስሊሞች ነጋዴ የሙስሊም ነጋዴዎች የሲራራ ነጋዴዎች ከአንዱ ዓለም ሌላኛው ዓለም ከአንዱ አህጉር ሌላ አህጉር እየተንቀሳቀሱ ንግዳቸውን በሚያንሰራፉበትና ንግዳቸውን በሚያካሂዱበት ሰዓት በሚያሳዩት ውብ ስነምግባር ምክንያት ሰዎች እስልምና ሊቀበሉ ይችለዋል ያን ውብ የሆነ ስነምግባር እስልምና ሰዎች እንዲቀበሉ ያደረገው አኽላቅ የእስልምና አስተምህሮትን ተግባራዊ አድርገው በህይወታቸው ላይ የሚታይ የነበሩ ነጋዴዎች። አሁን ያለው የሙስሊሙ ነጋዴ ሲታይ ደግሞ ቢልአክስ፣ በተቃራኒ ሆኗል። ነጋዴዎቻችን አላሁ ሱብሐነሁ ወተዓላ ኒዕማውን ያፈሰሰባቸው ነጋዴዎች፣ ስንሸጥ ስንገዛ፣ ምንድን ነው የሚመስለው? አሁን ላይ የእስልምና አሰር የሚታይበት የእስልምና ሽዓር የሚታይበት ኮፍያ የሚለብስ ጥምጣም የሚለብስ ጺሙ ደስ የሚል ሊሕያው ሲታይ፣ የእስልምና እንትን ይሄ ሃይባው ያለው ሰው ሆኖ ንግድ ላይ ግን ከእስልምናን የማይወክል አይነት አኽላቆችን ተላብሰውና ንግዱ ላይ እንደውም ከእስልምና ሰዎች ጥላቻ እንዲኖራቸው የሚያደርግ አኽላቅን የሚታይበትና ሽ የሚታይበት ሁኔታ ያለው። በዚህ ሁኔታ ሰዎች ምንድ ነው እስልምናን በነዛ ሰዎች እየለኩት ነው ያለው። እስልምና በሪእ ነው። እስልምና ንጹህ ነው። እስልምና ፍትሃዊ ነው። እስልምና ዓድል የሰፈነበት ነው። ነገር ግን እነሱ ሰዎች የሚያሳዩት አክላቅ እንትን እንደ እስልምና መገለጫ ሌሎች አማኞችን ወደ እስልምና መጣራ ሳይሆን ከእስልምናም እያባረረ ነው ያለው። መጀመሪያ አካባቢ እንዳነሳችሁት ሚና ሚነል ሙስሊሚን ወደ መርካቶ ዙ ጠጋ ብለን ብንገባ ልብሱ ከቻይና ይመጣል ሜድ ኢን ቱርኪያ የምትለዋ ብራንዷ ወይንም የጫማ ሜዲ እን ታይላንድ የምትለዋ ብራንድ ከቱርክ ትመጣና ለይሉ ላይ ሲሰፋ ያድራል። መርካቶ ላይ ሚና ሚናል ሙስሊሚን ከኛ ከሙስሊሞች ፂሙን ያሳደገ አላህ ስብሃነሁ ወተዓላ እና እንደው ካነሳችሁት አይቀር ምንድነው ሁለት ደቂቃ ነው የቀረው እያሉ ነው ወንድሞቻችንም እያሳዩ ያሉት የድሮዎቹ ነጋዴዎች በስነ መግባራቸው ስልምና እየሰበኩ ነበር። የአሁን ደግሞ ከስልምና እያራቁ ነው ያሉት። ያው ከመዳሰስ አንጻርና ከማውራት አንጻር የዚሁን ነው ያነሳ ነው እንትኖቹን መቀየር። ኢስላምን እኮ በተግባራችን ማስተማር ሲገባን በተግባራችን ከኢስላም የምናወጣ ከሆን ደግሞ አሁንም ቢሆን አላህ ዘንድ ተጠያቂ ከመሆንም ምንድንበት አጋጣሚ የለም። አሁን ከተቀመጡት ተህዲዳቶች

መን ገሸ ፈለይሰ ሚና። ይህ ትልቅ አስተምህሮ ነው። ሐቂቃ በጣም ከባድና ያለንበት እንትን በጣም የሚያስፈራ የሚያስጨንቅ ነገር ነው። ወደ አላህ መመለስ አለበት ብቻ ነው እንጂ የምንለው እንግዲህ ምን ማለት እንችላለን እዚህ ላይ ና ሸላ ባረከላሁ ፊኩም። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ንግዳችን ምን ይመስላል? በምንሰራበት ሰዓት፣ በምንሸጥበት ሰዓት፣ በምንገዛበት ሰዓት እስልምና የሚፈቅደው ነው እያደረግን ያለ ነው አናጭበረብርም አናታለልም። በል ብሎም በጣም የሚገርመው ሁኔታ አሁን ላይ የተስተዋለ ያለው ደግሞ ትልቁ ችግር እንደውም ማጭበርበር፣ ማታለል እንደ ንግድ ስልት እንደ ጥበብ የሚታይበት ሁኔታ አንተ እኮ ሲስተሙ አልገባህም፣ እንደዚህ ነው የሚደረገው፣ እንደዚህ ነው እኔ እኮ ልክ የሆነ በሒክማና በራሱ ጥበብና በአቅሙ እንዳመጣ አይነት ነገር አሳይቶ ሰዎችን ወደዚህ ወደማይፈለግ ወደ ሽ መጣራት